በስም አብ ወወልድ ወንፈስ ቅዱስ አህዶ አምላክ አሜን። የተወደዳችሁ የሉሉ እግዚአብሔር ቤተሰቦች የእናታችን የድንግል ማርያም የአስራት በኩራት ልጆች እስከ ሞት ድረስ በወደደንና ባከበረን በኢየሱስ ክርስቶስ ስም ሰላም ላችኋለሁ። እንደምን ሰነበታችሁ? አሜን። ስሙ ዛሬም እስከ ዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ በዚህ ትምህርታችን ሰሙነ ህማማት ምን ማለት ነው? በሰሙነ ህማማት ውስጥ የሚገኙት የእያንዳንዳቸው ዕለታት በቤተክርስቲያናችን ስያሜያቸው ውስጥ ምን በመባል ይታወቃል የሚለውን እንደ እግዚአብሔር ፈቃድ እነጋገራለን። ሰሙነ ህማማት፣ ሰሙን የሚለው ሰመነ ስምንት አደረገ ሰመነ ስምንት ወይም ሳምንት አደረገ ከሚለው የግዝ ቃል የተገኘ ሲሆን፣ ህማማት የሚለው ደግሞ ሀመ ታመመ ካለው የግዝ ቃል የተወሰደ ሲሆን ህማም ማለት ለአንድ ሲሆን ህማማት የሚለው ደግሞ ለብዙ ይሆናል ማለት ነው። በአጠቃላይ ሰሙነ ህማማት የሚለው የጌታችን የኢየሱስ ክርስቶስ የህማማቱ መታሰቢያ ሳምንት የህማማቱ መታሰቢያ ሳምንት ማለት ነው። ማለት ከእለተ ወሳይና ሰርቅ እስከ ትንሳኤ ሌሊት ያለውን ጊዜ ወይም ቀናት የሚያመለክት ነው ማለት የሚያመለክት ነው ማለት፣ የሰውን ዘር ሁሉ ከዲያብሎስ ባርነት ነፃ ለማውጣት ጌታችን አምላካችን ኢየሱስ ክርስቶስ በፈቃዱ የተቀበላቸውን ጽዋተ መከራዎች የምናስብበት የሚታሰብበት ዕለታቱ የዓመተ ኩነኔ ወይም የዓመተ ፍዳ ምሳሌዎች እና የክርስቶስን ውለታ እያሰብ በሰሙነ ህማማት እጅግ የምናዝንበት እጅግ አብዝተን የምናለቅስበት የምንሰግድበት እንዲሁም ብዙዎች ቤት ንብረታቸውን ትተው ከሌላው ቀናት በተለየ መልኩ በቤተክርስቲያን የሚመጡበት ጠዋት ማታ ደጅ የምንጠናበትና እና ደጅ የሚጠኑበት ደጅ የሚጠኑበት ኃጢአታችን በቤተ ክርስቲያን አደባባይ ለካህኑ የምናዘዝበት ሳምንት ነው ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ለአዳምና ለዘሩ ሊነሲር የተቀበለውን መከራ በማሰብ በዚህ ልዩ በሆነ ሳምንት ካህናትና ምዕመናት በነግ በሰልስት በቀትር በተሳትና በሰርክ ወደ ቤተ ክርስቲያን በመሰብሰብ ስለጌታችን ስለኢየሱስ ክርስቶስ ሕማማተ መስቀል ይህ የምናዘክርበት ነቢዩ ኢሳይያስ ስለመተላለፋችን ቆሰለ፣ ስለመደናችን ደቀቀ፣ የድህነታችንም ተግዛዝ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን ብሎ እንደተናገረው ያንን ቃል እያሰብን ጌታችን ለድኅነተ ዓለም ሲል በአጭር ቁመት በጠባብ ደረት ተወስኖ የተቀበለውን ጸዋተ መከራ የምናስብበት ሳምንት ነው። ማለት በዚህ ሳምንት የማይፈጸሙ ወይም የተከለከሉ በሕማማት ከማይደረጉት መካከል ከማይተገበሩት መካከል አንደኛው ፍታት ነው። ማንኛውም ሰው በሰሙነ ሕማማት ቢሞት ፍታት አይደረግለትም፣ ፍታት አይደረግለትም። ምክንያቱም ሰሙነ ህማማት የዘመነ ፍዳ ምሳሌ በመሆኑ ያንን የጭንቅ ዘመን የሚታሰብበት ዘመን ስለሆነ በዚህ በሰሙነ ህማማት ፍታት የለም ማለት ነው። ፍታት የለም ማለት ነው። ለሁሉም ምዕመናን ሕማማት ከመግባቱ በፊት በወሳኝ ዕለት ጸሎተ ፍታት ይደረጋል ማለት ነው። ጸሎተ ፍታት ይደረጋል በዕለተ ወሳኝ። ፍታት ስለተደረገ በህማማት ፍታት የለም ማለት። ሌላው በዚህ ሳምንት ከማይደረገውና ከሚከለከሉ ነገሮች መሳሳም ወይም ሰላምታ ይከለከላል ማለት ነው። ይኸውም ምንድ ነው? በሰሙነ ህማማት ሰላምታ ወይም መሳሳም የተከለከለበት ነገር ምንድ ነው ቢሉ እዚህ በሉቃስ ወንጌል ምራፍ 22 ከቁጥር 48 ላይ ይሁዳ ሆይ በመሳም የሰውን ልጅ አሳልፈህ ትሰጣለህን ብሎ እንደተናገረው ፈሪሳውያን ጌታችን ኢየሱስ ክርስቶስን ለመያዝ ባሰቡ ጊዜ እሱ ደግሞ አሳልፎ ሊሰጣቸው በተስማሙበት ዘመን በተስማሙበት ወቅት ኢየሱስ ክርስቶስ ማን እንደሆነ ለይተው የማያውቁት ነበሩ እና ከደቀ መዛሙርት መካከል እንዴት ለይተው እናውቀዋለን ሲሉ ይሁዳ እኔ እጅ ተላምለዋለሁ እስማዋለሁ፣ ኢየሱስ እሱ ነውና አጥብቃችሁ ያዙት ብሎ ተናግሮ በመሳም ሰላምታ በመስጠት አሳልፎ ሰጥቶት ነበርና በዚህ ሳምንት ያንን ዘመን ያንን ሳምንት ለማሰብ የይሁዳ ሰላምታ ለማሰብ አሳልፎ የሰው ልጅ ኢየሱስ ክርስቶስ አሳልፎ የሰጠበትን ያን ሰላምታ ልውውጥ በማሰብ በዚህ ሳምንት ሰላምታ ወይም መሳሳም የተከለከለ ነው ማለት። እንዲሁም ደግሞ መስቀል መሳለምም ሆነ መስቀል ማሳለም በሰሙነ ህማማት የለም። ለምን ሲባል ሰሙነ ህማማት የዘመነ ኦሪት ምሳሌ ስለሆነ፣ በዛ ወቅት ደግሞ መስቀል የወንበዴዎች መሰቀያ ስለነበር መስቀል የምንሳለበው በአንገታችን የምናደርገው ጌታችን መድኃኒታችን ኢየሱስ ክርስቶስ በደሙ ከቀደሰው በኋላ በደሙ የጌታችን ደም ከፈሰሰበት በኋላ ስለሆነ ያ ይህ ሳምንት ወይም ሰሙነ ህማማት ያንን የጨለማውን ዘመን የጨለማውን ዘመን የምናስብበት የዘመነ ኦሪትን ወይም የዘመነ ፍዳ ምሳሌ በመሆኑ መስቀል የለም ማለት ነው። ሰሙነ ህማማት ማህሌት አይቆምም፣ ኪዳን አይደርስም፣ ስርዓተ ተክል አይፈጸምም። እነዚህን የመሳሰሉ ስርዓተ ቤተክርስቲያን በቤተክርስቲያናችን አይፈጸምም ማለት ነው። ለምን ይህ ሳምንት የኢየሱስ ክርስቶስን ህማሙን፣ ግርፋቱን፣ ስቃዩን እያሰብን እያነባን አመተ ፍዳን አመተ ኩነኔ የምናስብበት ሳምንት ስለሆነ እነዚህን የመሳሰሉ ስርዓተ ቤተክርስቲያን በዚህ ሳምንት አይፈጸሙም ማለት ነው። ሌላው በተሙኔ ማማድ እለተተን ወይም ሰኞ እንደ ሌሎች እለታት የራስ የሆነ ትያም ያለው ማለት የራስ የሆነ ትያም ያለው እለተተኞ አንጾህ ተቤተ መርገ መበለስ በመባል ይታወቃል። ለምን አንጾህ ተቤተ መቅደስ ተባለ ካልነ በዚህ እለት ኢየሱስ ክርስቶስ ወደ ቤተ መቅደስ በመጣና በደረሰ ጊዜ ቤተ መቅደሱ የጥሩት የመስዋዕት ቤት መሆኑ ቀርቶ የንግድ ቤት ሆኖ ቢያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡን ገለባብጦ ገርፎ አስወጥቷቸዋማ አማን። ምስጢሩም የእርሱ ቤተ መቅደስ የሆነውን ሰውነታችን ኃጢአት ሰፍኖበት ቢያገኝ፣ ስለኛ ራሱን ተገርፎ፣ ስለኛ ተገፎ፣ መከራ መስቀልን ሁሉ ተቀብሎ ሰውነታችን ከኃጢአት እንዳራቀልን በእርሱ ቁስል እኛን ፈውሶናልና ቤተ መቅደስ የተባለው የአዳምን ሰውነት የእኛን ሰውነት ሰውነታችን ከኃጢአታችን ለማንጻት የመጣበት ያ ዘመን የሚታሰብበትና ይሸጡ ይለውጥ የነበሩትንም ያስወጣበት ዕለት ነው። ማንም ዕለተ ሰኞ መርገመ በለሰ ለምን ተባለ ካልን ደግሞ የቅዱስ ማርቆስ ወንጌል ምዕራፍ 11 ከቁጥር 11 ላይ ስንመለከት ጌታችን በሆሳዕና ማግስት ወይም በዕለተ ሰኞ ከቤተ ከቤታንያ ሲወጣ ተራበ ይላል። በመንገድም ሲያል ቅጠል ያላት ቅጠሏ የለመለመች በለስን ከሩቅ ተመለከተ ይላል። በለስን ከሩቅ ተመለከተ። ተመልክቶም አልቀረም። ወደ በለሲቱ በቀረበ ጊዜም ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚበላ ፍሬ አይኑር ሲል በለሲቱን ረገማትን። ደቀ መዛሙርቱም ይህንን ሰሙት። በዚያ ምክንያት ይቺ እለት በለሲቱ የተረገመችበት የተረገመችበት ቀናትና መርገመ በለስ ተብላ ተጠርታለች። ማለት በርገመ በለስ ተብላ ተጠርታለች። በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትወልድ ፍሬ የተባለ ደግሞ ሃይማኖትና ምግባር ነው፣ ሃይማኖት እና ምግባር ነው። መድኃኒታችን ክርስቶስ ከእስራኤል ፍቅርን፣ ሃይማኖትን፣ ምግባርን ፈልጎ መጣ። ነገር ግን አላገኘባቸውም። እስራኤል ህዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ስራ በመስባት በመስራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰውም አላገኝባቸውም እና ክርስቶስ ወቅሷቸዋል። ሌላኛው ትርጓሜ ሊቃውንት ሲያመሰጥሩት በለስ የተባለች ኦሪት ናት። ኦሪትን በዚህ ዓለም ሰፍና ቢያገኛትም አማናዊ ድነት የምታሰጥ ሆኖ ኢየሱስ ክርስቶስ አላገኛትም። ይሁን እንጂ በእርሷ ድነት ባይገኝም ኦሪትና ነቢያትን ለመፈጸም እንጂ ልሽር ልሽር አልመጣሁም። ልሽር እንዳልመጣ እርሱ ራሱ ኢየሱስ ክርስቶስ በወንጌሉ ላይ ተናግሯ ማን ነው። ሌላው በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝ የሚለው በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ጌታችን ኢየሱስ ክርስቶስ ተናግሯ ማለት ነው። በለሲሱ ስትረገም በለሲሱ ስትረገም ፈጥና መድረቋን በአዳም ምክንያት ያገኘን በአዳም ምክንያት ያገኘን በደል በእርሱ እንደጠፋለን ለማስረገጥ ነው። ሞታችን ሙቶ በደላችን አጥፍቶ በምሕረቱና በይቅርታው ወደ ክብራችን መልሶናል። ከዚህ በኋላ እግዚአብሔር እንደወደደ፣ እግዚአብሔር እንደፈቀደ ሕጉን መጠበቅ ያስፈልጋል። በሕጉ መጓዝ ያስፈልጋል። በህጉ መኖር ያስፈልጋል። ህጉን ጠብቀን በቤቱ ጸንተን እንድንኖር የእርሱ ፈቃድ ይሆንልን። ይቆየን።